ክቡር ጠቅላይ ሚኒስትር፣ ክቡራን እንግዶቻችን እንኳን በሰላም ወደ ሳይንስ ሙዚየም መጣችሁ ማለት ፈልጋለሁ። የሳይንስ ሙዚየም ትውልዶች አሁን ባለንበት ሀያ አንደኛው ክፍለ ዘመን ከሳይንስ ውጪ ወይም ደግሞ ከቴክኖሎጂ ተላቆ አገር መምራትም መሸጋገርም ስለማይቻል ያን ታሳቢ ባደረገ መንገድ አራተኛው የተሰራው የፊውቸር ላይብረሪ ወይም ደግሞ የትውልዶች የመጻ እድልን የሚወስነው የሳይንስ ሙዚየም ነው ማለት ነው። ወደ ቋሚ አውደ ርዕይ ከመሄዳችን በፊት በቋሚነትም ይሄ አሁን እየሄድን ያለንበት አካባቢ ቴምፖራሪ ኤግዚቢሽን እየሰጠ ይቀጥላል፣ ይኖረናል ማለት ነው። የኮንፍረንስ አዳራሹም እንዲሁ ኢቨንቶችን እያደረግን የምንቆይ ሆነው፣ ዋነኛው ግን የሳይንስ ሙዚየም የተቋቋመበት ዓላማ ቋሚ ኤግዚቢሽኖች፣ ቋሚ አውደ ርዕዮች፣ በዛ ውስጥ ደግሞ ትውልዱ የሚማርበት የሚመራመርበትን የፈጠረ ነው ማለት ነው። አሁን የተሰራው አውደ ርዕይ ይሄ አውደ ርዕይ በጣም ከአንሸንት ከነበሩን የግብርና መሳሪያዎቻችን ጀምሮ ፊውቸር ዛሬ ላይ ቴስት ያልተደረጉ ገና ሙከራ ላይ ያሉ በኢነርጂ ዘርፍ ፊውዥን ኢነርጂ እንደዚሁም ደግሞ በአቪዬሽን ዘርፍ ኤርባስ ወደ ሀያ ሀምሳ ላይ ገና ተግባራዊ የሚሆነው ጋር ነው የምንደርሰው ደርሰው ማለት ነው። ኤግዚቢሽኑ አምስት ክፍሎች ናቸው ያሉት። የመጀመሪያው ክፍል የሰው ሰራሽ አስተውሎት ወይም ደግሞ አርቲፊሻል ኢንተለጀንስ ከጽንሰቱ አርቲፊሻል ኢንተለጀንስ ከኮንሴፕቱ ጀምሮ አሁን ላይ ስለ እየተመረቱ ስላሉትና የደረስንበት ፊውቸር ደግሞ የምንደርስባቸውን ይዘቶች የያዘ በርካታ ለህይወት የሚያቀሉ አሁን አሁንም እያገዝ ያለው ፊውቸር የሚያገዛቸው ነገሮችን የያዘ ክፍል ነው የመጀመሪያው ክፍል። ቀጥሎ ያለ ሁለተኛው ክፍል የአየር ንብረት ለውጥ ወይም ክላይሜት ቼንጅ ላይ ሂደቱ ግን ምንድነው የሚመስለው አሁን የደረስንበት ምንድነው ያመጣው የአየር ንብረት ለውጥ ደግሞ ያመጣው ክራይሲስ ሪሊ ምንድነው የሚለውን ሰው በደንብ በቲዮሪ ሳይሆን ፕራክቲካሊ እዚህ የሚያይበት ሁለተኛው ክፍል ነው የሚሆነው። ሶስተኛው ክፍል የግብርና ሴክሽን ነው። ግብርናችን ከነበረው አንሸንት የሆነ የአስተራረስ ዘዴ ጀምሮ ዛሬ ላይ ያለንበት የደረስንበት የመካናይዜሽን እርሻ እንደዚሁም ደግሞ ያሉንን የሰብሎች ትውልዶች በደንብ እንዲያውቋቸው እንዲማሩ፣ እንዲመራመሩ የሚያደርግ ሴክሽን ነው ማለት ነው። ከዛ ቀጥሎ ያለን የውሃና ኤነርጂ ክፍል ነው። የውሃና ኤነርጂ ክፍል ላይ የውሃ ከአፈጣጠሩ ጀምሮ ጥቅሞቹን፣ ጉዳቶቹን፣ ማጣሪያዎቹን ሄዶ ደግሞ ለኤነርጂ የሚኖረውን ኮንትሪቢሽን አሳይቶ ወደ ኤነርጂ ሴክሽን ይቀየራል። የመጨረሻው የኤሮስፔስ ነው የሚሆነው። ኤሮስፔስ ላይ በጣም በርካታ የሆኑ የስፔስ ሳይንስን በትውልዶች እዚሁ የሚሞክሩበት ሲሙሌተሮች፣ የተለያዩ ሲሙሌተሮች ነካክተው ተምረው ዝም ብሎ ቲዮሪ ሳይሆን ነካክተው መሰልጠን እንዲችሉ መማር እንዲችሉ መመራመር እንዲችሉ መፍጠር እንዲችሉ የሚያደርግ ትልልቅ ፊውቸር አሁን ያልደረስንበት የ2050 ፊውቸር ቴክኖሎጂ ጭምር ያለባቸው ሴክሽኖች ናቸው። ክቡር ጠቅላይ ሚኒስትር፣ ክቡራን እንግዶች እንኳን ወደ አርቲፊሻል ኢንቴሊጀንስ ቋሚ ኤግዚቢሽን በሰላም መጣችሁ። አሁን እዚህ ጋር የሚታዩት አጠቃላይ እስካሁን አርተፊሻል ኢንተለጀንስ ሲሰራቸው የነበረው በፋይናንሽል ላይ በአግሪካልቸር ላይ በሄልዝ ላይ ሲሰራቸው የነበረው ናቸው። እነዚህ ምን ምን እየሰራን ነው የምለው ነገር ሁሉም ቁጭ ብሎ ጊዜ ወስዶ ተማሪዎች ወጣቶች የሚሰለጥኑበትና የሚያዩበት ነው። ከዚህ ደግሞ እዚህ የምናየው በጣም አርቲፊሻል ኢንተለጀንስ አጭር ከ1950 ጀምሮ ነው እንግዲህ አርቲፊሻል ኢንተለጀንስ የተፈጠረው ከዛ ከተፈጠረበት ጊዜ ጀምሮ እስካሁን ያለውን ምን ምንድን ነው የምለውን ነገር የሚያሳይ ነው። እነዚህ ሶስት ቁልፍ ሰዎችን ለማሳየት ፍላጎት አለን አለን ትሮ የሚባለው የአርተፊሻል ኢንቴሊጀንስ ማሽኖች መናገር ይችላሉ ወይ ማሰብ ይችላሉ ወይ የምን የእንግሊዝ ሳይንቲስት ነው የነበረው በ1950 ጀምሮ ነው እንግዲህ እዛኔ ማሽኖች መናገርና ማሰብ ይችላሉ የሚለውን የአርተፊሻል ኢንቴሊጀንስን ማሰብ የጀመረው ከዛ እንግዲህ፣ ጆን ማካርቲ ደግሞ የአሜሪካ ሳይንቲስት ነው እሱ በ1956 ከስድስት ዓመት በኋላ አርቲፊሻል ኢንተለጀንስ ዲፋይን ያደረገውና በተለይ የአርተፊሻል ኢንተለጀንስ አባት ተብሎ የሚታወቀው ነው ማለት ነው። እንግዲህ ወደ ኢትዮጵያ ከመጣን በተለይ ክቡር ጠቅላይ ብዙ ተቋማትን የመንግስት ተቋማትን ገንብተዋል ሰርተዋል ወደ ኃላፊነት ከመጡ በኋላ የአርተፊሻል ኢንተለጀንስ ተቋም በ2020 በክቡር ጠቅላይ ሚኒስትር መቋቋሙን የሚያሳይ እና በዚህ በቋሚ ኤግዚቢሽንም የሳቸውን እዚህ ቁልፍ የሚባሉ ሰዎች መካከል ያስቀመጥነው ብለዚህ ነው። እዚህ ጋር የምናየው ከ19 ፔንዱላም ነው የሚባለው ከ1950 ጀምሮ በተለይ አርቲፊሻል ኢንተለጀንስ ምን ምን ሰርቷል የሚለውን ነገር እዚህ የምናሳይበትና በተለይ ወጣቶች፣ ተማሪዎች መጥቶ ከ1950 ጀምሮ ምን ምን ተሰርቷል የሚለውን ነገር የሚያሳይ ነው ማለት ነው። በተለይ እንግዲህ በ2024 ላይ ምንድነው የተፈጠረው? ሰው ልጅ እስካሁን መንጀ ፍቃድ በራሱ በሰው ነው ስለ ቡና በተለይ ቡናን የምንከታተልበት በድሮን የምንከታተልበት እድገቱንን በሽታውንን የፈርትላይዘር አጠቃቀሙንም የውሃ ይዘቱንን የምንከታተልበት የዘመናዊ ነው በተለይ እንግዲህ ዋናው ደግሞ ስንዴ ምርታችንን ከዘመናዊና በተለይ ከባህላዊ እንዴት ነው እያየንና እየሰራን ነው የምንሄደው የምለው ነገር ብዙ ነገሮችን በተለይ ግብርና ላይ ለውጥ እያመጣ ነው አለም ላይም የወደፊት ግብርናችን ሙሉ በሙሉ ወደዚህ መቀየር አለበት የምለው ነገር ነው ተማሪዎች፣ ወጣቶች ስለ አንድ ሀገር የትም ሆኖ ማየትና መጠቀም እንዲችሉ የሳንድ ቦክስን ወደ ሶፍትዌር ኮፒ የቀየርንበት ነው። ሌላው ጤና ነው። እንግዲህ የወደፊት ምን ሊሆን ይችላል? ጤናችን ስማርት ነው የሚሆነው ወደፊት። እነዚህን በስማርት ጤና ላይ ለምሳሌ የዲያቤቲክስን ብንመርጥ ዲያቤቲክስ ላይ ይመጣል። ዲያቤቲክስ ላይ ከመጣ በኋላ በዲያቤቲክስ በተለይ በአርቲፊሻል ኢንቴሊጀንስ የፊውቸሩ ዲያቤቲክስ ምርመራ ምን ሊሆን ይችላል? ቀድሞ ዲያቤቲክስ ታይፕ ዋና ታይፕ ቱ የሚለውን ነገር ይመርጣል። ታይፕ ቱ ከሆነ የሳይድ ኢፌክቶቹ ምን ምን ሊሆኑ ይችላሉ የሚለውን ነገር የጤናችን የፊውቸር ኤአይ የሚያመጣውን እነዚህ ስድስቶች ሰው እየፈለገ የሚፈልገውን ነገር ስማርት ሲቲ ነው የምንመጣ። የስማርት ሲቲም እንግዲህ አንድ ሰው ደግሞ በስማርት ሲቲ ላይ ፍላጎት ካለውና በደንብ ማወቅ ከፈለገ እነዚህን አራቱን በተን ብቻ ታች በማድረግ ማየት ይቻላል ማለት ነው። በትራንስፖርት ዘርፉ ላይ ምን ምን አለ በስማርት ሲቲ ላይ የሚለው ነገር እንግዲህ፣ ስማርት ሲቲ ስንል ደህንነቱ አለ፣ የከተማ ትራንስፖርቴሽኑ አለ፣ ትራፊኩ አለ፣ እነዚህም የፋይናንስ ሴክተሩ አለ። ወጣቶች እንግዲህ በሚፈልጉበት ዘርፍ እየመጡ እየተማሩ እዚህ አድቫንስ አድርገው እንዲሰሩ የፊቸር ስማርት ሲቲያችን ይሄ ነው የሚሆነው የሚለውን ነገር ለማሳየት ነው። አሁን እየመጣን ያለ ነው ደግሞ ወደ አይሮቦቲክስ ኮፊ ነው። ቡናን እናዛለን፣ ማኪያቶ እናዛልን። ይሄ ማኪያቶ ሲናዝ በተለይ የፈለግነውን ፎቶ ማኪያቶ ላይ ማድረግ እንችላለን። አሁን ካፑን ወስደዋል። ካፑን ከወሰደ በኋላ ቡና ባይዘዌ ቆልተን ብቻ ነው የምናስቀምጠው፣ ራሱ ነው የሚፈጨው ቡናውን ብዙ ጥያቄዎች እዚህ መጠየቅ ይቻላል። ሰው እንዴት ነው ዓለም ምን የሚመራ አርቲፊሻል ኢንተለጀንስ ደግሞ እንዴት ነው ሰውን የሚመራ የሚለው ነገር ጥያቄዎችን እዚህ እየጠየቅ፣ ለምሳሌ በቮይስም መስማት የሚፈልጉ ካለ በቮይስም መስማት። በተለይ እንግዲህ ወጣቶች ከዚህ ብዙ ነገሮች እንዲማሩ እና የወደፊቱን ዓለም ምን እንደምትመስል የሚረዱበት ቦታ ነው ማለት ነው። ይሄ ቋሚ አውደ ርዕይ የአየር ንብረት ለውጥ ተግዳሮትን፣ አገራችን ደግሞ ይህን ተግዳሮት ለመቋቋም እየሰራች ያለችውን ስራ፣ የወደፊት ተስፋን በዛም ከዛም በተጨማሪ ስለ አየር ንብረት ለውጥ ዜጎች እያዩ ግንዛቤ የሚጨብጡበትን በሚጨብጡበት መልኩ ኦርጋናይዝ የተደረገ ነው። እዚህ በቀኝ በኩል የምትመለከቱት እንግዲህ የአየር ንብረት ለውጥ ወሳኝ አመላካች የሆነው የዓለም የሙቀት መጠን መጨመር ካርታን የሚያሳይ ነው። ላይቭ ካርታ ነው። ከ1984 ጀምሮ እስከ 2022 ያለውን ነው የሚያሳየው። በዛ መሰረት የዓለማችን የሙቀት መጠን በየጊዜው እየጨመረ መሄዱን የሚያሳይ ነው። ወደ ውስጥ እየገባን ደግሞ እናያለን። እዚህ እንግዲህ ይሄ ትልቁ ስክሪን የሚያሳየን የአየር ንብረት ለውጥ ሳይንስ ምንድን ነው የሚለውን የሚያሳይ ነው። የአየር ንብረት ለውጥ እንዴት ይከሰታል ምንድናቸው ምክንያቶቹ የሚለውን በደንብ አድርጎ የሚያሳይ መነሻ፣ ተፈጥሯዊ ሰው ሰራሽም ምክንያቶች አሉት። በዋናነት ግን የሙቀት አማቂ ጋዞች ወደ አየር ላይ መከማቸት ነው። በዛ መከማቸት ምክንያት እንግዲህ አለማችን እዚህ ጋር የምታዩት በከፍተኛ ጭንቀት ውስጥ ትገኛለች ማለት ነው። ይሄ የአየር ንብረት ለውጥ በሰዎች ህይወት፣ በኑሮ መሰረታቸው ላይ፣ በግብርና ላይ በምግብ ዋስትና፣ በኢኮኖሚ፣ በአጠቃላይ በማክሮ ኢኮኖሚዎች ላይ በጣም ትልቅ ተግዳሮት እየፈጠረ ያለ መሆኑንም ጠቅለል አድርጎ ስለ አየር ንብረት ለውጥ ሳይንስ መነሻ ተጽዕኖ ጨምሮ ወደፊት ምን ማድረግ አለብን የሚለውን የሚያሳይ ነው። ከዚህ በኋላ ያለው የሚያሳየን የአየር ንብረት ለውጥ ምክንያቶች ምንድን ናቸው የሚለውን ጠለቅ ብሎ ሳይንሱን የሚያስረዳ ነው። አሁን በቀጣይ የምንገባው የአየር ንብረት ለውጥ ተጽዕኖ ፓነል ወይም ኮሪደር ነው። እንግዲህ የአየር ንብረት ለውጥ በአጠቃላይ በኢትዮጵያ ቅድም እንዳልኩት ከዓለም ጋር የምትጋራው ይሄ ሁሉ ተጽዕኖ ያለው ቢሆንም እዚህ ጋር የምናዳምጠው በሆሎግራም ነው። ኢትዮጵያ ምንድን ነው እየተጎዳች ያለችው በአየር ንብረት ለውጥ ምክንያት የሚለውን ያስረዳናል። ማለት የአየር ንብረት ለውጥ በኢትዮጵያ በርካታ ተግዳሮቶችን ፈጥሯል። ልክ እንግዲህ ይሄንን ስንጨርስ እዚህ ጋር የምናገኘው ወል የሪፍሌክሽን ወል ነው የምንለው። ግልጽ ራይ በእቅድ የተመራ የአየር ንብረት ለውጥ ምላሽ እየሰጠን እንገኛለን። የአየር ንብረት ለውጥ ምላሽ እቅዳችን ላይ ተቀምጠው በስርዓት በግልጽ ሪ በፖለቲካል ኮሚትመንት ጭምር እየተመሩ ያሉ የአየር ንብረት ለውጥ መቋቋሚያ ስራዎቻችን ውስጥ ትልቁ በክቡር ጠቅላይ ሚኒስትራችን እየተመራ ስኬታማ የሆነውና በዓለማችን ትልቁ የአፎረስቴሽን ፕሮግራም የግሪን ሌጋሲ ኢኒሽቲቭ ነው። ከአረንጓዴ አሻራ ቀጥሎ ሌላው ለአየር ንብረት ለውጥ ምላሽ ተደርጎ የሚወሰደው የዘላቂና የአረንጓዴ አኗኗርን ፕሮሞት ያደረግንበት ዘላቂ ክትመትና የኮሪደር ልማት ነው። የኮሪደር ልማት እንግዲህ እንደምትመለከቱት ሁላችን በየመንገዳችን የምናየው አካታች፣ ጽዱ፣ አረንጓዴ የሆነ ግሪን የሆነ እንቅስቃሴ እና ትራንስፖርትን ፕሮሞት በሚያደርግ መልኩ የተሰራ ነው ማለት ነው። ከዚህ አኳያ እንግዲህ እዚህ ስክሪን ላይ የምንመለከተው በኮሪደር ልማት ከተሞቻችን ላይ የተሰሩ ስራዎችን ሰፋፊ መንገዶች የባይስክል ሌኖች፣ አረንጓዴ ቦታዎች ከህፃን እስከ አዋቂ ምቹ የሆነ የከተማ ሁኔታን ከመፍጠር አኳያ የተሰሩ ስራዎችን ያሳየናል ማለት ነው። በአጠቃላይ አረንጓዴ ማልበስ ውጤቱ ምን እንደሚሆን የሚያሳይ ግሪን ሌጋሲን ኢመርሲቭ በሆነ ሁኔታ መከታተል እንድንችል የተዘጋጀ ነው ማለት ነው። የኢነርጂ አጠቃቀማችንም አረንጓዴ እና ከታዳሽ ኃይል የመነጨ ኤነርጂ እንዲሆን በከፍተኛ ሁኔታ ስራ እየተሰራ ይገኛል። ከዚህ ጋር በደንብ ጎልቶ የሚታየው በተለይ መኪኖቻችንን ኢትዮጵያ የመጀመሪያው አገር ናት በዓለም ላይ ከንበሽን ኢንጂን አውቶሞቢልስ ባን በማድረግ በፖሊሲ ይልቁንም የኤሌክትሪክ መኪኖችን በፖሊሲ ደግፋ እንዲበረታታ አገር ውስጥ እንዲመረት ከውጭም እንዲመጣ በማድረግ አሁን እያወራንበት ባለንበት እስከ መቶ ሺህ የሚቆጠሩ የኤሌክትሪክ ቬሄክሎች በኢትዮጵያ መንገዶች ላይ እየተንቀሳቀሱ እንደሆኑ መረጃዎች ያሳያሉ ማለት ነው። ሌላው እዚህ ጋር የምናየው ያው ኢንተራክቲቭ ሆኖ ዜጎች ስለ አየር ንብረት ለውጥ እንዲማሩ የተለያዩ ጥያቄዎችን በማንሳት ለጥያቄዎቹ መልስ እየሰጡ የሚወዳደሩበት እየተዝናኑም ስለአየር ንብረት ለውጥ የሚማሩበት ግድግዳ ነው ማለት ነው። ይሄ በአጠቃላይ እስካሁን ያየነው የአየር ንብረት ለውጥ ዓለም አቀፍ ተግዳሮት መሆኑን ነው። እዚህ ክቡር ጠቅላይ ሚኒስትራችን ሜሴጅ ግሬስ አድርገውናል። ተስፋ አለን፣ እቅድ አለን፣ ግን ርዕያችንም ተስፋችንም በተግባር የሚመራ ነው የሚለውን ነው የሚያሳየው። ክቡር ጠቅላይ ሚኒስትር፣ ክቡራት እና ክቡራን፣ ሰው መጀመሪያ ለቅሞና አድኖ ከመብላት ወደ ማላመድ ዶሜስቲኬሽን ወደሚለው ሲመጣ ኢትዮጵያውያን ብዙ ሰብሎችን ዶሜስቲኬት አድርገዋል ወይም ደግሞ አላምደዋል። ከዛ ውስጥ አንዱ ታምረኛው ጤፍ ነው። ጤፍን ለዓለም አስተዋጽኦ ያደረገች አገር ነች ሀገራችን እና ይሄ እንግዲህ ሰርገኛ እና ነጭ ጤፍ ማኛ ቀይ የሚለው የተለያየ የጤፍ አይነቶች አሉን። ጤፍ እንግዲህ እኛ ማግኘታችን ብቻ ሳይሆን አሁን ደግሞ አገልግሎቱ ከእኛም አልፎ በጣም በተለይ ከግሎት ነፃ የሆነ ሰብል በመሆኑ የተነሳ ለጤና በጣም የሚፈለግ ክሮፕ ነው። እንደውም እንጀራን ኤክስፖርት በማድረግ ሀገራችን ኢትዮጵያ በጣም ትልቅ ዶላር እየተገኘ ያለበት ሁኔታ አለ። ካሰፋ ነው እና ካሳደግ ነው የኛ ብቻ የሆነ የኛ ብቻ ብራንድ የሆነ ብዙ ገቢ ሊፈጥር የሚችል መሆኑን ነው። እንሰት በተለይ በስታርች በጣም የበለጸገ እና በችግር ጊዜ ውስጥ ሌላ ሰብል እንኳን ግሮ ማድረግ ወይም ደግሞ ማልማት በማይቻልበት ጊዜ ውስጥ ተቋቁሞ የሚገኝና በምግብ ራስን በመቻል በምናደርገው ራብን በመቋቋም በምናደርገው ሂደት ውስጥ ትልቅ አስተዋጽኦ ያደረገ ሰብል ነው። ሶስተኛው ያመጣ ነው፣ ከብዙዎች ያመጣ ነው። ያው የኢኮኖሚ ዋልታችን ቡና ነው። ክቡር ጠቅላይ ሚኒስትር እንግዲህ ይሄ ሰብሎችን እዚህ ጋር መጣን። ከጀርባችሁ ደግሞ ኢትዮጵያ በእንስሳት ሀብትም ከአፍሪካ አንደኛ፣ ከዓለም ትልቅ ቁጥር ያላት መሆኑን ለመግለጽ ነው ያስቀመጥ ነው። ከሺህ አመት በፊት ከክርስቶስ ለጥድ በፊት የነበሩ እቃዎች ናቸው። እነዚህ ግን ከዛ በኋላ በመሃል የመፍጠርና የመፍጠር አቅማችን የተወሰነ ዘግይቶ አሁንም ማረሻና ሞፈር የተወሰነ አብሮ

አሁን የደረስንበት ግብርና አፈር ላይ ማምረት ሳያስፈልግ ባይድሮፎኒክ እዚህ ላይ ኑትሪንት ተሰጥቶት ይሄን የመሰለ አትክልት ምንም አፈር ሳይኖራችሁ እዚህ ጋር ቆንጆ የሆነ አትክልት ማምረት የሚቻልበት ዘመን ላይ ደርሰናል። እንደ ፓን አፍሪካ አቀንቃኝ አገርም አገራችን ኢትዮጵያ ከአፍሪካ አንጻርም ሌሎች ጋር እየተሰሩ ያሉትን በተለይ ከግብርና አንጻር ከሴቶች በግብርና ላይ የሚሰሯቸውን አንዳንድ ልምዶች እዚህ ጋር ያስቀምጥንበት ሁኔታዎች አሉ። የተለያዩ ምርጫዎችን በማድረግ ሴቶች ግብርናን እንዴት ተሰርታ ሲ የቆሻሻ ውሃ በዚህ ገባና በሁሉም ስቴፕ አልፎ የተጣራ ውሃ ወደ ወንዝ ይለቀቃል። ለመስኖ ሊሆን ይችላል ወይም ለመዝናኛ መጠቀም እንችላለን ማለት ነው። ከዚህ ጀምሮ ብናይ ይሄ ስክሪም በሙሉ የኢነርጂ አፈጣጠር ይገልጻል። በተለይ ከፕሪሚቲቭ ታይም ጀምሮ ሰዎች እንጨት ከእንጨት ጋር እያጋጩ ከመጡ በኋላ እስከ መጨረሻ ዘመናዊ የምንላቸው የኢንፊዥን ኮንሴፕትን የምናይበት ደረጃ ነው። በዓለም ላይ ትልቁ ዩነርቲ ሶርስ ሶላር ሲስቴም ነው። እዚህ ጋር የምናይ እቺ ፀሐይ ነች። በሶላር ሲስቴም አድርገን ኃይል ማመንጨት መጠቀም እንችላለን። አንዱ ኢትዮጵያ ከታደለችባቸው ሀብቶች ትልቁ ነገር ሃይድሮ ፓወር ነው። ትልቁ ጥቅም ተማሪም፣ መምህራንም ተመራማሪዎችም ቪዡላይዝ ማድረግ የሚችሉበት አንዱ ፊዚካል ሞዴላችን ነው። እዚህ ጋር የምናይ ኢዳስ ግድባችን ነው። በሁሉም ስኬል አብትተን ይሄ ከላይ ያለው ስፋትም ጥልቀቱም ሁሉም ስኬል አድርገን ነው በዚህ ደረጃ ያመጣ ነው ማለት ነው። ቀጥሎ የምናየው ትልቁ የኛ በረከት የሆነው የጂኦተርማልም አለው መሬት ስር ያለው ኃይል እንዴት ሰብስበን ወደዚህ ማምጣት እንደምንችለው። ወደዚህ ከመጣን የዊንድ ኮንሴፕት ነው ጠቅላላ የዊንድ ኤነርጂ እንዴት አድርጎ ፓወር ነው አርጎ ወደዚህ ዲስትሪቡት ማድረግ እንደሚችል ነው የምናያቸው በሁሉም ፕሮቶታይፕ ላይ እነዚህን እያበራን እያጠፋናቸው ማየት እንችላለን። ያው ሰዎች ተመጡ ሴንስ እንዲያደረጉ ነው በዚህ ደረጃ ላይ ዲዛይን ያደረግነው ማለት ነው። ኤነርጂን በሚመለከት ትልቁ ወደፊት ዓለም ወደዛ ትሄዳለች ብለን የምናምነው ፊውዥን ነው። ዓለም ላይ ዛሬ ያለው ፊሽን ነው የኒውክሊር ኮንሰፕት ያለው ማለት ነው። እሱ መሰባበር ነው። ከላ የአቶም ኤሌሜንቶችን ሰባብሬን ትልቅ ኤነርጂ ጀነሬት ማድረግ ነው። ክብራና ክብራት እንኳን ወደ አይሮስፔስ ኤግዚቢሽን በደና መጣችሁ። እዚህ ኤግዚቢሽን ስለ ስፔስና ስለ አቪዬሽን ነው የሚያወራው። ስፔስ ክራፍት አለ። ሶ ይሄ ስፔስ ክራፍት ከምድር ወደ ስፔስ አስትሮኖቶች የሚያጓጓዝ ነው። ስፔስ ላይ ደግሞ ኩፖላ ሚባል አለ። ይሄ ኩፖላ የፕላኔቶች ምድር ለማጥናት አስትሮኖቶች እዚህ ይመጣሉ። ኤግዛክትሊ አስትሮኖቶች እንዴት እንደሚኖሩ እንዴት እንደሚመራመሩ ማየት ይቻላል። ከዛ ሶስተኛው ነገር ስፔስ ክራፍት ነው። ይሄ የሌዮናርዶ ሄሊኮፕተር ሲሚሌተር ነው። የተለያየ ሲሚሌሽኖች አሉ። አንዱ በቪርችዋል ሪያሊቲ ሲሚሌሽን አለ፣ ሌላ በስክሪን ነው። ሶ አንድ ሄሊኮፕተር እንዴት እንደሚነሳ እንዴት ላንድ እንዴት እንደሚያደርግ ያሳያል። የሚቀጥለው ኤግዚቢሽን የኤር ትራፊክ ኮንትሮል ሲስተም ነው፣ የአየር ቁጥጥር። ይሄ ወጣቱ ኢንስፓየር ለማድረግ ነው። በጣም የሚገርም ስራ ነው አክቹሊ እዚህ ቦይንግ 787 ሞዴል አለ። እዚህ ደግሞ ሲሚሌተር አለ። ሶ ካፕተን ሂሊና ትባላለች፣ ሲሚሌተሩ ምን እንደሆነ ትንሽ ታስረዳለች። ይህ የምትመለከቱት የቦይንግ 787 ድሪምላይነር ምስለ በረራ ነው። እያንዳንዱ ፓይለት ወደ ማብረር ስራው ከመግባቱ በፊት ይህንን በመሰሉ ምስለ በረራዎች ውስጥ ስልጠናን ወስዶ ተፈትኖ አልፎ ነው ወደ መንገደኞች አይሮፕላን የሚቀጥለው። ይህ የምታዩት ምስለ በረራ እያንዳንዱን የበረራ ክፍል በደንብ አድርጎ የሚያሳይ ነው። ይህ ማለት ቴክኦፍ፣ ክላይም ክሩዝ፣ ላንዲንግን በደንብ አድርጎ ነው የሚያሳየው። ታዳጊዎች እዚህ እየመጡ ይህን በማየት ለህልማቸው ቅርብ መሆናቸው እንዲሰማቸው ያደርጋል ብዬ አስባለሁ። ስለዚህ አሁን ከኢትዮጵያ ዓለም አቀፍ ከቦሌ ኤርፖርት ቴክኦፍ እናደርጋለን፣ አብረን ማየት እንችላለን። ይች አውሮፕላን የመጀመሪያ አውሮፕላን ኢትዮጵያ ያረፈች አውሮፕላን ናት። ፖቴዝ 25 ትባላለች። ከጅቡቲ ተነስታ ኢትዮጵያ ላይ በ1929 በፈረንጅ አቆጣጠር ነው እዚህ የመጣችው። እንደ ሲቪል አውሮፕላን ነበር የመጣችው። እዚህ ስንመጣ አርት ሚት ሳይንስ ነው የሚባለው ሰባት አርቲስቶች ናቸው ይሄ ፔንቲንግ የሰሩት አንዱ ፓነል አንድ አርቲስት ነው የያዘው ቲሙ ሰጠናቸው ሶ ከሀሳብ በማፍለቅ ወደ ኤሌክትሮኒክስ ወደ ኮምፒውተር ወደ ሲርኩለር ኢኮኖሚ እዚህ የተጠቀሙት ማቴሪያል በሙሉ ሪሳይክልድ ማቴሪያል ናቸው እዚህ ደግሞ የሀያ ሀምሳ አውሮፕላን ናት። ያው የሚጠበቀው አውሮፕላን ነው በሃይድሮጀን የሚሰራ ሰስቴንብል አቪዬሽን የሚባለው ኤርባስ ተሞክሮ አድርጓል። አክቹዋሊ የአስር ደቂቃ በረራ ወሬ አድርጋለች አውሮፕላን። በመጨረሻ የጂኢ ኤንጂን ጂኢ ናይንቲ ይባላል። አለም ላይ ግዙፍ ሞተር ይሄ ነው እስከ ዛሬ። ኢትስ ዘ ሞስት ሶፊስቲኬትድ ኤንጂን አቪዬሽን ላይ ያለው። ከዚህ በኋላ ወደ ዶም እንሄዳለን።